ነገሮች በፍጥነት እየተቀያየሩ ነው። ለሃይማኖት መሪዎች ያልተረቱት ምዕራባውያን አምባሳደሮች ተመላልሰው ያልፈቱት ጸባቸው በመጨረሻም ተያይዘው ወደ አዲስ አበባ እንዲመጡና የአብይ አህመድን ደጅ እንዲጠኑ አድርጓቸዋል። ጌታቸው ረዳ ኮብልሎ አዲስ አበባ ገብቷል። ተጠርቼ እንጂ ኮብልዬ አይደለም ብሏል በጋዜጣዊ መግለጫ። በዶክተር ደብረጺዮን የሚመራው ቡድን የበላይነቱን በያዘበት ፍጥጫ መፈንቅለ መንግስት አካሂዶ የጊዜያዊ አስተዳደሩን መዋቅሮች እያፈራረሰ ነው። አዲስ አበባ ባው የአቶ ጌታቸው ቡድን የአብይ አህመድ አገዛዝ ጣልቃ እንዲገባ ለመጠየቅ እንደሆነ ቢነገርም አቶ ጌታቸው ከሸራተን ሆቴል በሰጠው ጋዜጣዊ መግለጫ የመጣሁት ከፌዴራል መንግስቱ ጋር ለመነጋገር ነው ከሳምንት በኋላ መቀሌ ታገኙኛላችሁ ብለዋል። ምክትል ሆነው አብረው የዘለቁትና ጓደኞቻቸው ሲታገዱ ተቃውሞ በማንሳታቸው እሳቸውም የታገዱት ሌተናል ጀነራል ታደሰ ወረደም በነ ደብረ ጽዮን ቡድን ተወክለው አዲስ አበባ መግባታቸው ይነገራል። ጌታቸውን አባረናል ለምንተክለው አዲስ አስተዳደር የአብይ አህመድ ቡራኬ ያስፈልገናል የሚል መልእክት ይዘው የመጡት ሌትናል ጀኔራል ታደሰም ከአብይ አህመድ ጋር እንደሚነጋገሩ ይጠበቃል። ሃያ አምስት ሀገራት በኤምባሲዎቻቸው አማካኝነት የጋራ መግለጫ አውጥቷል። የሰሜኑ ነገር አሳስቦናል ብለዋል። ለመሆኑ የትግራይ ውዝግብ ወዴት ያመራል? ከጠበቃና የህግ ባለሙያ አብራ ንጉሥ ጋር ዛሬም አጭር ቆይታ አድርገናል። በጣም አመሰግናለሁ ጠበቃና የህግ ባለሙያ አበራነ ንጉሥ። እንግዲህ ክስተቶች በፍጥነት እየተቀያየሩ ነው። መፈንቅለ መንግስት ተካሄደ ማለት እንችላለን? አዎ እንግዲህ በትግራይ ክልል መንግስት ሳይሆን አስተዳደር ስላለ ብቻ ካልሆነ በስተቀር አንድን ሲቪላዊ አስተዳደር ወይም ሲቪላዊ መንግስት በወታደራዊ ኃይል ፈንቅሎ ስልጣን ከመቆጣጠር የሚለው ትርጉም አንጻር ስታየው ተፈጽሟል የሚያስብል ድርጊት ተፈጽሟል ብዬ ነው ማምነው እኔ። እዚህ አከራካሪ ሊሆን የሚችለው መፈንቅለ መንግስት አልነበረ የሚሉት አይ መንግስት ሳይሆን አስተዳደራለ የሚለውን ካልሆነ በስተቀር እና እንዲሁም መፈንቅለ መንግስቱ አድርገውታል የሚባሉ ቲዲኤፍ ወይ ደግሞ የትግራይ ታጣቂ ኃይሎች በሂደታቸው ወይ ደግሞ በድርጊታቸው ካቢኔ አልተቋቋመም እንዲሁም ከትግራይ ካሉት ዞን አስተዳደሮች ደቡብ ትግራይ ላይ አልሄዱም ከማለት ባሻገር መከራከሪያ ጭብጦች ከማንሳት ባሻ ገር ሀገር መፈንቅለ መንግስት ተካሂዷል የሚያስብል ብዙ ድርጊቶች ተከስተዋል ብዬ አምናለሁ። በጊዜ እንግዲህ አብራ በጣም አዝጋሚ የሆነ ሂደት ነበር፣ የጌታቸውን አስተዳደር ለመፈንቀል በተለያየ መልኩ እየገዘገዙ የሄዱበትና በመጨረሻም ዛሬ ላይ የደረሰበት ሁኔታ ተደርሷል። ስለዚህ አሁን አቶ ጌታቸው ረዳ ተፈናቅሎ ወይም ተሰዶ አዲስ አበባ ገባ የሚለውስ የሚያስኬድ ነው ወይስ በሌላ መልኩ ሊገለጽ ይችላል? አሁን ዛሬ አቶ ጌታቸው ለተለያዩ ሚዲያዎች መግለጫ ሲሰጡ ነበር። አመጣጣቸው በፌደራል መንግስት ተጠርተው እንደመጣ እንደመጡና ከዛ የመጡበት መንገድ ትግራይ ላይ የተደረገው ወታደራዊ ጫና ሰርተው ወይም ሸሽተው እንዳልሆነ ግልጽ መልስ ሰጥተዋል። እንደኔ እምነት ግን በቆየ የፖለቲካዊ መሳሳብና መጨረሻ ላይም ወታደሩ በተለያዩ የትግራይ ወረዳዎች፣ የወረዳ አስተዳደሮች፣ የዞን አስተዳደሮች ሲያደርገው ከነበረው ድርጊት አንጻር ሳየው አመጣጣቸው የመጨረሻ እርምጃ መውሰድ ላይ እሳቸው ላይ ሊያሳድረው የሚችለው ተጽዕኖ በመሸሽ ሊሆን ይችላል ብዬ ገምታለሁ። ግምት ነው ይሄ። ግን ድርጊቱ አቶ ጌታቸው ዝሮ ዝሮ ተጠርቶ መጡ ወይም በሌላ መንገድ መጡ የሚለውን ጭብጡ ሳይሆን ወታደሩ እያደረገው የነበረው ድርጊት ቀደም ብሎ ሲያደርገው ከነበረው እና መጨረሻ ላይ እያደረጋቸው ከመጣቸው ድርጊት አንጻር ግን ኦልሞስት አቶ ጌታቸው የኤግዛይል አድሚኒስትሬሽን ወይ ደግሞ ወደ መሀል ሀገር የመጡ አድሚኒስትሬሽን ናቸው ብዬ አምናለሁ። ስለዚህ አቶ ጌታቸው ወደዚህ የመጡት ያን ተከትሎ ነው ብዬ አምናለሁ። ቢኖሩስ የሚለው ካለ ደግሞ ፕሮባብሊ ሊያዙ ይችሉ ነበርና ያ ደግሞ የመፈንቅለ መንግስት ትርጉሙ አያጓድለውም። አቶ ጌታቸው በአንድም በሌላ መንከን ቢመጡ ዋናው ነገር የመፈንቅለ መንግስቱ ሀሳብና ጥንስስ የቆየና ኋላም በተግባር እየተደረገ የነበረ ስለሆነ መፈንቅለ መንግስት አልተደረገ ብሎ ለመከራከር የሚያግድ ምክንያት አድርጌ አልወስደውም። አበራ፣ ሌላው የእነ ደብረ ጽዮን ቡድን ይህንን ካደረገ በኋላ ወደ አዲስ አበባ እንደመጣ ነው የሚነገረው። እንግዲህ አዲስ አበባ የመጣው ለምንድን ነው? አብይ አህመድ ሲፈልጋቸው የነበረ ይመስለኛል። ምክንያቱም አቋም ይዞ የጌታቸውን ቡድን ከመሰየም አንስቶ የተለያዩ ድጋፎችን ከማድረግ ደብረ ጽዮንን በተለያዩ ክሶች በተለያየ መንገድ ከመጠየቅ ባለፈ ግልጽ የሆነ አቋም የያዘ እንደሆነ ይታወቃል። አሁን እነዚህ ሰዎች መጥተዋል፣ ምን ሊላቸው ይችላል? አብይ ዐመት መልካም እንግዲህ የትግራይ ፖለቲካ ይሁን የኢትዮጵያ የፖለቲካ ሀይል አሰላለፍ ድሮ እንደምናውቀው በተለይ ሁለት ሺ አስራ ሶስት እንደነበረው አንዱ በሌላው የበላይ በሁሉ ለመናዊ የዲፕሎማሲ የወትድርና እና የፖለቲካ የበላይነት ያለው ሀይል የለም። በአንድም ይሁን በሌላ ትናንት ደካማ ነው ደክመዋል ብለን የምናውቀው ሀይል ተጠናክሮ ትናንት ደግሞ በብዙ መልኩ በጣም የተጠናከረ ነው ብለው የምናስበው ፖለቲካው ሀይል ደግሞ በተወሰነ መልኩ የመዳከም ዝንባሌዎችን የታየበት አጋጣሚ ነው ያለው አሁን በአሁኑ ሰዓት። ለዛ ነው የኢትዮጵያ ፖለቲካ በጣም ተገማች እና በጣም ኢ ተገማች እንዲሆን ያደረገው። ትናንት የገመት ነው ዛሬ ሌላ ሆኖ፣ ዛሬ ለነገ ያሰብነው ሌላ የሆነ በተገማችነት እና በኢተገማችነት ውስጥ እንዲገኝ የተደረገው የኢትዮጵያ ፖለቲ ነው። ስለዚህ በዚህ ክስተት ፌዴራል መንግስት አሁን ከዚህ በፊት የነበሩት የፖለቲካ የዲፕሎማሲ እና ወታደራዊ ልዕልና ነው የተዳከመበት አጋጣሚ እንዳለ ለብዙ ሰው የሚታይ ሁኔታ ነው። ስለዚህ ከትግራይ አንጻር የሚከተለው አቅጣጫ ሊሆን የሚችለው በተፈቀደ ወይ ከዚህ በፊት እንደነበረው በፍጹም የበላይነት አቅጣጫ መስጠትን ላይሆን ይችላል። ሊሆን የሚችለው በነ ደብረ ጽዮን ቡድንና በነ ጌታቸው ቡድን ያላቸው ፖለቲካዊ ልዩነት ገንቢ በሆነ መንገድ እንዲፈቱ ይሄ ማስተካከል ወይ ደግሞ ፋሲሊቴት የማድረግ እንጂ ፈላጭ ቆራጭ ሆነ የመወሰን እድሉ በጣም ጠባብ ነው። ይሄ ከሀይል ምናልባት አበራ ይሄ ነገር ያለቀ ያበቃ ይመስላል። እነዚህ ሁለት ቡድኖች ወደ አንድነት ለመምጣት የሚያደ የሚያደርጉት እድል ይኖራል ተብሎ የሚታሰብ አይደለም። የሃይማኖት አባቶች ገቡበት፣ እነ አሜሪካ፣ ሌሎች ተጽዕኖ ፈጣሪ የምዕራብ ሀገራትም አዲስ አበባና መቀሌ እየተመላለሱ ሞከሩ አልተቻለም። ዛሬ እንዴት ሊሆን ይችላል? ሁለቱን ወደ አንድነት ሊያመጣ የሚችል ከሁለት አንዱ መርጦ ፌዴራል መንግስቱ ምናልባት የሚወስደው እርምጃ ካልሆነ በስተቀር የአቶ ጌታቸው ነገር ያበቃ ይመስለኛል። መልካም እኔ አሁን እዚህ ላይ እንግዲህ በጊዜያው አስተዳደሩ ላይ የተደረገው የመፈንቅለ መንግስት የመጀመሪያ ምዕራፍ እና የመጀመሪያ ወቅቶች ላይ ነው ያለ ነው። ያ ስል ይህ ደብረጽዮን ቡድን ወታደራዊ የበላይነት ተቀዳይ አስተዳደር ላይ መፈንቅለ መንግስት አደረገ ማለት ሌሎች ነገሮች የተሟሉ ነገሮች አሉት ማለት አይደለም። በሌላ አባባል ይህ ደብረጽዮን ቡድን ምንም እንኳ ወታደራዊ የበላይነቱ ቢቀዳጅም ህዝባዊ ድጋፍ ላይ ስትመጠግም በጣም የደከመ ወይም የወረደ ድጋፍ ያላቸው ሀይሎች ናቸው። ስለዚህ ስለ ዛሬው የበላይነታቸው ብቻ ሳይሆን በሰላም በተረጋጋ ሁኔታ ትግራይን በማስተዳደር ላይ ስትገመግማቸው ይሄ ሀይል በጣም ብዙ ሰፊ ጥያቄዎች ያሉት አካባቢ ሀይል ነው። ስለዚህ ይሄን ማጣጠም ወደሚቻልበት ሁኔታ ነው ስራ መሰራት የሚፈልገው ፌዴራል መንግስት። ያ ካላደረገ አንዱን ሀይል ከመረጠ ለምሳሌ የነደብረ ጽዮን ቡድን የወታደርነት የበላይነቱን ይዞ የመመረጥ እድሉ ወይ ደግሞ ምርጫ ላይ የመግባት እድሉ ከፍ ቢያደርግም የነጌታቸው ወይ አስተዳደሩ ያለውን ህዝባዊ ድጋፍ ደግሞ እንዲሁ በቀላሉ ቸል ልትለው የምትችል አይደለም። ስለዚህ የማጣጣም መፍትሄ፣ ገንቢ የሆነ ጣልቃ ገብነት ምርጫው ሊያደርግ ይችላል ብዬ አስባለሁ። ይሄ ከማድረግ አንጻር ነው ይሳካል ወይ የሚል ጥያቄ ከመጣ ግን በጣም አዳጋች ሊሆን ይችላል። ቅድም ከዝቤሽን እንዳወራ ነው ሁለቱም ሀይሎች መለያየት ያለባቸው ስለሆኑ የተለያዩ መሸናነፍ ያለባቸው ሀይሎች ስላሉ ስለሆኑ በሁለት ጎራ ተለያይተው ትግል ላይ የገቡ ሀይሎች እንደመሆናቸው መጠን ይሄ አሁኑ በፌዴራል መንግስት ሊደረግ በመፍትሄነት የሚሰጠው ፖለቲካው መፍትሄና አቅጣጫዎች ውጤታማ የመሆን እድላቸው ጠባብ ሊሆን ይችላል። በዚህ ምክንያት ፌዴራል መንግስት ከሁለቱ አንዱ ለመምረጥ አጣብቂ ውስጥ የገባው በጣአጋጣሚ አንዱ ሰናሪዮን ነው ብዬ አስባለሁ። ከዛ ባለፈ ግን ልብ ሊባል የሚገባው የነ ደብረጺዮን ቡድን ወታደራዊ የበላይነት ይዘው በጌታቸው ወይ በጊዜው አስተዳደሩ ላይ የበላይነት ቢቀዳጅም ወይ መፈንቅለ መንግስት አደረጉ ማለት ለፌዴራል መንግስት ያለው ፖለቲካዊ ትርጉም ወይ እንድምታ አደገኛ ነው። ምክንያቱም በሀይል መምጣት መቻል መቻል ከሆነ ፌዴራል መንግስትን በሀይል ለመጣል የሚንቀሳቀሱ ሀይሎችንም የሚያበረታታ ለሰን ወይ ደግሞ ፕሬሲደንት ተደርጎ ሊወሰድ ስለሚችል

ፌደራል መንግስቱ ይሄ ፖለቲካዊ ትርጉሙ ይሄ ደብረት ን ድርጊት ፖለቲካዊ ትርጉሙ በቸልተኝነትና በአቅልሎ ያየዋል ብዬ አልገምትም። ምክንያቱም ለሱ የሚሰጠው ትርጉም በጣም አደገኛ ስለሚሆን፣ ስለዚህ በተቻለው አቅም ሁለቱንም ሀይሎች የሚያሳርቅበትን ሁለቱንም ሀይሎች ሊያግባባ ወደሚችልበት የመፍትሄ አቅጣጫ ጥረት ያደርጋል ብዬ አምናለሁ። ይሳካል ወይ አይሳካም፣ ግን ከዚህ በፊት እንዳወራ ነው በጣም አደገኛ የሆነ ልዩነትና መሳሳብ የፈጠሩ ሀይሎች በሂደትም በመጠፋፋትና በመሳሳብ ወደ ከኢትዮጵያ ፖለቲካው ሊወጡ ወደሚሄዱ ተፈጥሮ ፖለቲካዊ ሞት ላይ ወዳሉ ፖለቲካዊ ሀይሎች እንደመሆናቸው መጠን ዝቅተኛ ግምት አለኝ ይታረቃሉ የሚል ማለት ነው። እንደው አበራ ቀደም ሲል ያልከው ነው የደብረ ጽዮን ቡድን ምን ያህል የህዝብ ድጋፍ አለው የሚል ነው። እንግዲህ ከፖለቲካ ፓርቲዎች ከተቃዋሚዎች ብንመለከት በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች ይሄ መፈንቅለ መንግስት ነው ብለው አውግዘውታል። በትናንትናው ዕለት በመቀሌ ከተማ ህዝቡ ወጥቶ አደባባይ እንደዚሁ ለነ ደብረ ጽዮን ቡድን ተቃውሞ ያሳየበትን ሰልፍ ነው ያደረገው። በውጭ ሀገራትም እንደዚሁ አንዳንድ የትግራይ የሲቪክ ማህበራትም እንደዚሁ የደብረ ጽዮንን ቡድን በማውገዝ መግለጫ እየሰጡ ይገኛሉ። እንደተባለውም ህዝባዊ ተቀባይነት የላቸውም፣ ግን ወታደሩን ክፍል ይዘዋል። በኢትዮጵያ ታሪክም በአጠቃላይ ባለው ነባራዊ ሁኔታ ወታደሩን ክፍል የያዘ ሁልጊዜ በስልጣን የመያዝና የመቆጣጠር የመዝለቅ ሁኔታዎች ናቸው የሚኖሩት እና ከዚህ አንጻርም የህዝቡ ተቃውሞ የቱን ያህል ጠንካራ ቢሆን እንኳን የነደብረ ጽዮንን ቡድን ካሰቡበት ሊያደናቅፋቸው ይችላሉ የሚለው ነገር ሊነሳ ይችላል። ለማንኛውም አሁን ምን ልናይ እንችላለን? እነ ደብረ ጽዮን ወደ ደቡባዊ ትግራይ ሊያቀኑ ይችላሉ እየተባሉ ነው። በሰሜን እና በምስራቅ ያሉትን ብዙዎቹን አስተዳደሮች እያፈረሱ ናቸው ያሉት። ምናልባት ወደ ደቡባዊ ትግራይ መቀሌን ጨምሮ ያው መቀሌን በሙሉ አስተዳደሩ መቆጣጠራቸው እየተነገረ ነው። ሬዲዮ ጣቢያዎችንም እንደዚሁ እየተቆጣጠሩ ነው። ምናልባት ቴሌቪዥን ጣቢያዎቹን በቀጣይ ሊቆጣጠሩ እንደሚችሉ ነው የሚነገረው። ምን ልናይ እንችላለን? በቀጣይ የትግራይ ህዝብስ የመጣውን አሜን ብሎ ይቀበላል ተብሎ ይጠበቃል? መልካም አሁን አሁን ላለሳህል ጥያቄ የነ ደብረጺዮን ቡድን ቀጣይ ሊያደርገው የሚችለው ነገር የሚኖረው፣ አንድ የትግራይ ቢሮዎች ወይ ካቢኔ ቦታዎችን ሰው ይመድባሉ ተብሎ ይጠበቃል። ከዛ አልፎ ተርፎ ደግሞ ደቡብ ትግራይም እንደማናቸው የትግራይ አካባቢዎችን የማስተዳደር ፍላጎት ይኖራቸዋል ወይ ደግሞ ይገባል። በዘሮ ደግሞ መቆጣጠር ካለ አንድ አካባቢ ትተህ ለብቻ የምትለይበት ምክንያት አይኖርም እና ወደዛ የመውረድ እድላቸው ይኖራል። ይሄ የሚጠበቅ ሁኔታ ነው። ያ ስልህ ግን ሁሉም አካባቢዎች ለእነሱ አልጋ ባልጋ ይሆናል ተብሎ አይጠበቅም። እንግዲህ ደቡብ ትግራይ ማለት ባያ የሚባለው ነው። ያ ደግሞ ጌታቸው ተወልዶ ያደገበት አካባቢ ነው። እሱ ብቻ ሳይሆን ከደቡብ ትግራይ ዋና ከተማ ከማጨው በስልሳ ና በሀምሳ ኪሎ ሜትር ርቀት ከፍተኛ የሆነ የመከላከያ ቁጥር ያለው ሰራዊት ያለበት አካባቢ ነው። ያ ደፍረው ከመጡ ያስተዳድሩታል ብቻ ሳይሆን ሌላው አካባቢ ሳይሆን ከማስተዳድራቸው ባሻገር የሚታየኝ የመጀመሪያ ለጦርነቱ የመጀመሪያና የመጨረሻ ጥይት የሚተኮበት አካባቢ ይመስለኛል። ስለዚህ ትግራይ ወደ ተሟላ ቀውስ የምትገባበት ወደ ተዉ ትግራይ ሲመጣ ነው የሚል ፍርሃትና ግምት አለኝ። ከዛ በተረፈ ግን በህዝባዊ ተቀባይነት በተመለከተ ህወሓት ያው እንደምታውቀው ከመጣት አንጻርና ከአፈጣጠር አንጻር ስታየው በትጥቅ ግን ወደ አራት ኪሎ የመጣ ኃይል ነው።

ትክክለኝነትና ፍጆታ ተብሎ የህዝብን የህዝብ ቅቡልነትን በፕሮፓጋንዳና በአንዳንድ ነገሮች የሚሰብክ ቢሆንም በተጨባጭ ግን የስልጣን ምንጩ ኢትዮጵያ ሲያስተዳደር አስተዳደር ይታወቃል። የስልጣን ምንጩ የብሔራዊ ደህንነትና መከላከያ አድርጎ የቆየ አገዛዝ እንደመሆኑ መጠን የህዝብ ድጋፍ ብዙ ላይ ያሳስበው ይችላል ማለት በሌላ አባባል ትጥቁና መሳሪያው እስካለው ድረስ እና የቻለውን ያህል አድርጎ በህዝቡ ላይ መግዛት እስከቻል ድረስ በአገዛዝነት እንዲቀጥል ይሞክራል ብዬ አምናለሁ። ስለዚህ ውሀት ላይ የስጋት ይፈጥርባቸዋል ብዬ አለምነው። አደገኛ የሚሆነው ግን አደገ ይመስለኛል ብዬ የማምነው አንድ ሌሎች የተደራጁ የአዳዲስ ትውልዶች ፓርቲዎች ጉዳይ ተቃውሞታል። እንደምታውቀው ዓለም አቀፍ ማህበረሰብ በጣም አውግዞታል። አሁን ከዛ ሲከታተል ነበር የሀያ አምስት ሀገራቶች የምዕራባውያን ሀገራቶች ሪቶሪያን ምክንያት በማድረግ የሚደረግ የሀይል ሚዛን የሀይል እርምጃ ተቃውመዋል። ከዛ አልፎ ተርፎ ህወሀት ትግራይን ያስተዳደረበት በሀይል ያስተዳደረበት አጋጣሚ ካለ የመሀል ሀገር ፖለቲካ የፌዴራል መንግስትን ስልጣን ተቆጣጥሮ ነው እንጂ ለብቻው ትግራይን ማስተዳደር ያስተዳደረበት አጋጣሚ የለም። ስለዚህ ምናልባት ምንላለሁ ትግራይን ለማስተዳደር ኢትዮጵያን ባልተቆጣጠረበት አጋጣሚ በድሮ የሀይል ስልት አስተዳደራለሁ ካለ ትግራዋይ በሌሎች የኢትዮጵያ አካባቢዎች የመደራጀት ኢቭን በሀሳብ ብቻ ሳይሆን በሰላማዊ ትግል ብቻ ሳይሆን በትጥቅም ሊደራጅበት አጋጣሚ የመኖር እድሉ ጠባብ ነው ብዬ አላምንም። ያ ደግሞ የትግራይ ቀውስ ምን ያህል በረዥም ጊዜም አደጋ ሊጥለው የሚችል ክስተት ሊፈጠር እንደሚችል የሚያሳይ ነው። ስለዚህ እኔ ፒ ኤል ኤፍም አሁን እያሰብ ያለ በተለይ የደብረጺዮን ቡድን እያሰብ ያለው ትግራይን ከማስተዳደር ብቻ በዚህ መልክ ማስተዳደርን አይደለም። በዚህ መልክ ለድርድር ለነጎሸሽን ቪያብል የሆነ አሁን እንደተጠረ ልክ እንደ አሁኑ መረጃው እንደነገርክ ተጠርቶ መጥተዋልና ወደዚህ ደረጃ ለመምጣትና በልካቸው ልክ በተጽዕናቸው ልክ በስልጣን ድርሻ ኑሯቸው በስልጣን የሚቀጥሉበት ከዛ አልፎ ተርፎ ደግሞ በልዩ ሁኔታ በእነሱ የተጠያቂነት ተጠያቂነት ላይ የሚያንዣብበው አደጋ የማስወገድ የፖለቲካ ፖለቲካዊ ስልት የተከተሉ ይመስለኛልና ይሄ ነው ልልህ የምችለው ለጊዜ እንደው በመጨረሻ ጠበቃ እና የህግ ባለሙያ አበራ፣ የፌዴራል መንግስቱ የአብይ አህመድ አስተዳደር ዝምታ አቅመ ደካማነቱን ነው የሚያሳየው። በእርግጥ ጌታቸው ጥሪ ያለ ጣልቃ እንዲገባ ፈልጓል። ይህንንም በተለያየ መልኩ ገልጾታል። አለም አቀፉ ማህበረሰብም ሞክሯል። ከዚህ በፊት ሳይሞክር ቀርቶ አይደለም። ስለዚህ ፌዴራል መንግስቱ እያለ ሌላ ሶስተኛ ወገን እየመጣ የአንድ ክልልን ጉዳይ በተመለከተ የተለያዩ እንቅስቃሴዎችን ሲያደርጉ በዝምታ መመልከቱ በራሱ ፌዴራል መንግስቱ ምን ያህል ደካማ እንደሆነ የሚያሳይ ነው። አሁንም ዝምታው ነው የሚሰማው። አንድ ብጣሽ መግለጫ እንኳን አልሰጠም፣ ጉዳዩን በተመለከተ የትግራይ ህዝብ እፎይ እንዲል የሚያስችል ከፌዴራል መንግስቱ የሚሰማው ነገር የለም። ምን ይታያል? በዚህ ሁሉ ግርግር መሃል የፌዴራል መንግስቱን የአብይ አህመድ አገዛዝ ሚና? መልካም። አሁን ቅድም ለመግለጽ እንደሞከርኩ ከዚህ በፊት ካደረግነው ውይይት የትግራይ ጉዳይ የትግራይ ጉዳይ ብቻ አይደለም። የትግራይ ፖለቲካዊ ቀውስ ና የጸጥታ ችግር ሀገራዊ ና አህጉራዊ ቀውስ አለፍ ሲልም አለም አቀፋዊ ቀውስ ስለሆነ ነው የተለያዩ አካላቶች በየድርሻቸው መግለጫ እያወጡ ያሉት እንጂ ትግራይ የተለየ ብሄር፣ የተለየ ህዝብ ወይ ህወሀት የተለየ ፓርቲ ወይ ተአምር ፈጣሪ ስለሆነ አይደለም። ኢምፕሊኬሽኑ ይታወቃል። ከዚህ በፊትም እናንተ የዛሬ ሁለት ቀን ሰርተውናል። በትግራይ እየተለኮሰ ያለው ጦርነት ሀገራዊ፣ አህጉራዊ እንዲሁም ዓለም አቀፋዊ የመሆኑ ድር ሰፊ ስለሆነ ስለሚታወቅ ነው። ያ ደግሞ በተለይ በቀጠናው በቀይ ባህር አካባቢ ይዞት የሚመጣው ጣጣም ስለሚታወቅ ነው። ፌዴራል መንግስት እንደዚህ አይነት አደገኛ ለኢትዮጵያ ለአህጉሩም አደጋ ሊፈጥር ይችላል ተብሎ ሌሎች ኃይሎችን ትኩረት ሰጥተውት መግለጫ ያወጡበት ጉዳይ ማሳሰቢያ ያወጡበት ጉዳይ ለምን በዝምታ አለፈ የሚለው ሁለት መላምት ነው ልሰጠው የምችለው አንድ፣ ፌዴራል መንግስት ከዚህ በፊት እንዳወራ ነው በትግራይ ላይ ያለውን የፖለቲካ ትኩሳት ወደ ጥቅሙ መቀየር ይፈልጋል። ግልጽ ለማውራት ሁለት ሺ አስራ ሶስት እነዚህ ኃይሎች አንድ ላይ ሆነው የአራት ኪሎ የስልጣን አደጋ እንደነበሩ የሚረሳ ጉዳይ አይደለም። ስለዚህ ዛሬም ቁመው እያሰላው ያለው ፖለቲካዊ ስሌትና ሂሳብ እነዚህ ኃይሎች ከነ አካቴው ነገ ነገ ወዲያ ብቻ ሳይሆን ለዘመናት የስልጣኑ አደጋዎች እንደማይሆኑ በሚያስችል ፖለቲካዊ ሁኔታ የሚዳቀቁበት ወይ የሚኮሰሱበት ሁኔታ እያሰላ ይሆናል ብዬ የመጀመሪያ ቅድሚያ ሰጥቼ የምሰራው ሰናሪዮ ነው። ሁለተኛው ሰናሪዮ ግን ሁለት ሺ አስራ ሶስት የምናውቀው ብልጽግና ወይ ደግሞ የፌዴራል መንግስት የዛሬው አይነት የፖለቲካዊ ቅቡልነት የህዝብ ቅቡልነት ወታደራዊ ጥንካሬ የለውም። ግልጽ ነው። ኦሮሚያ ውስጥ ጦርነት ውስጥ ነው ያለው፣ አማራ ክልል ውስጥ ጦርነት ውስጥ ነው ያለው። ይህ ማለት በኢትዮጵያ ፖለቲካ ውስጥ ግዙፍ ከሚባሉ ቁጥር አንድና ቁጥር ሁለት ከሚባሉ የክልሎች ከፈለቁ ሀይሎች ጋር ግጭት ውስጥ ነው ያለው በተጨባጭ በኢኮኖሚ የደቀቀ ሀገር እየተመራ ነው ያለው። ስለዚህ ባርጌን የማድረጉ ሊቨሬጅ ወይ ደግሞ ትእዛዝ የመስጠት አቅሙ በጣም ደክሟል። ስለዚህ ጥበብን መጠቀም ጀምረዋል ማለት ነው። ከዚህ በፊት በግብዝነት ጉልበት ስለነበረ በግብዝነት ሲወሰኑ የነበሩ ውሳኔዎች፣ በእብሪተኝነት ሲወሰኑ የወሰኑ ውሳኔዎች ጋብ እንዲሉ የሚያደርግ ሀገራዊ ቀጠናዊና ፖለቲካዊ ክስተቶች ስለተከሰቱ እያሰላ በጣም ጥበብን ወደ መጠቀም ጉልበትን ትቶ ጥበብን ወደ መጠቀም የመጣ ይመስለኛል። ለዛ ይሆናል የተጠነቀቀው። ከዛ ባሻገር ግን ትግራይ ውስጥ የተፈጠረው ነገርም ፖለቲካሊ ስታያቸው እንደ አንድ የመሀል ሀገር ወይ የፌደራል መንግስት ስልጣን የተቆጣጠረ ኃይል እና ለወደፊቱም የስልጣን ኃይል ሆኖ ለመቆየት ከሚፈልግ አንጻር ስታየው ተገማችና ተገማች ያልሆኑ ነገሮች ተከስተዋል። ለምሳሌ እነ ደብረጺዮን ቡድን ነው። መከላከያውን ይዘው ወደዚህ ይመጣሉ ተብሎ የገመተ ሰው አልነበረም። መፈንቅለ መንግስት ያደርጋሉ፣ ወደዚህ የእብደት ውሳኔ ወይ ደግሞ አደገኛ ውሳኔ ይወስናል ብሎ የጠበቀ ሰው አልነበረም። ግን አደረጉት። እያደገ የመጣ አደገኝነታቸውን የሚያሳዩ በሌላ በኩልም ጌታቸው ላይ ያሉት የተጠመዱ ቦምቦች ቀላሎች አይደለም። የህዝብ ድጋፍና የወጣት ድጋፍ ማለት ነገ ወታደር የምታደርገው ሀይል ነው። ወጣት ማለት እኮ ነገ ካድሬ የምታደርገው ሀይል፣ ነገ የተለያዩ ስራዎች ታሰራቸው የምትችለው የህብረተሰብ ክፍል በእጁ ይዘዋል። ጌታቸው ነገ ምን ሊያደርግ እንደሚችል አይታወቅም። ከዛ አልፎ ተርፎ በኢትዮጵያ ፖለቲካ ውስጥ በተለይ ትግራይ ከመሀል ሀገር አንጻር ስታየው ደቡብ ትግራይ የሚባለው አካባቢ የጌታቸው አካባቢ መወለድ ያውና ጠንካራ ድጋፍ ያለው መሆኑ ደግሞ ቀላል አይደለም። ምክንያቱም በዘፈቀደ ጌታቸው አሽቀንጥሮ ከጣለ ልክ እንደ ደብረ ጽዮን ጂኦግራፊ ተጠቅመው ከሻዕብያ ጋር እንደተገናኝ ሁሉ የጌታቸው ቡድን ጂኦግራፊ ተጠቅመው ከፋኖ ጋር የማይገናኝበት ምክንያት አይኖርም። የባህል ትስስር አለው፣ የዘር ግንድ ትስስር ያላቸው አካባቢዎች እንደመሆናቸው በጣም አጋጣሚውን ተጠቅመው ከተቀላቀሉ በኢትዮጵያ ፖለቲካ ውስጥ ተአምር ሊሰራ የሚችል ጂኦግራፊ በጌታቸው ስር መኖሩ ፌዴራል መንግስት የተገነዘበ ለዚህ ነው አሁን ጥበብ መጠቀምን ግብዝነትን ማውረድ የተከተለው የሚል ግምት አለኝ። በጣም ነው የማመሰግነው ጠበቃና ህግ ባለሙያ አበራ ንጉስ በትግራይ ወቅታዊ ሁኔታ ላይ ለሰጠን ማብራሪያ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ መሳይ።